ስቲፋኖስ የተባለው ጭጫውልጅ ማለት ነው። በባለፈው ያን መሰለብር ለቡርኬና ለፍፉ አስረክበወደ ዛሬ ደግሞ ፍቅርዬን ለፍፉ ሲጀምር ድሮም ናት ፍቅርዬ ማለት ነው። ሲቀጥል ደግሞ ቆይ ልጁ ምን አስቡ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። እንግዲህ ፍቅርዬ፣ የኛ ንግስት፣ የኛ ጣፋጭ፣ የኛ ተናፋቂ ሰሞኑን ትንሽ ጠፋ ብላብን ናፍቀን ነበረ። ዛሬ ደግሞ ከች ብላለች ማለት ነው ከቸች ብላለናለች። የኛ ሞዴሊስት ሞዴሊስት እኮ ናት። የእውነት እንዴት እንደ ሁሉ ነገር እንዴት እንደሚያምርባት ማለት ነው። እና በቃ ሁኔታ ሁሉ ደስ ይለኛል። ለምን እንደው አላቅም፣ አላቅም ብቻ ደስ ይለኛል። ውስጥ ይወዳታል እና እስቴፋኖስ ምን አስቦ ሆኖ፣ ቆይ ሴት ልጅን በጋርድ የሚያስጠብቀው ማለት ነው። ምኑ ምኑ ምኑ ቅዘና፣ ጋይስ የእውነት የእውነት ዘናም ያስበላል ያ ፋሪ ማለት ነው። እንግዲህ ዘናም ማለት ጋይስ። እና ቆይ ምን ምን አይነት ወንድ የሆነ ደግሞ ሴት ወንድ ልጅ ማለት ነው፣ ራሱ ይጠብቃታል የሚያፈቅራትን ወንድሚፋል ሌላ ጋርድ ምናምንትን ብሎ እንትን አይልም። ይሄ በብር የሚተማመን ማለት ነው ብር ሁሉ ነገር የሚገዛ መስሎ እንደ ቆይ ጋርድ እየገዛ ነው። እዛ ጨበሬ ልጆች እያመጣ እየመጣ ፍቅርዬን ጭራሽ ልታስፈራራ ልታስፈራ አልቀረብህም ማለት ነው። በፍቅርዬ እንኳን እንዳል ወንዶቹን እንኳን እዛው እንዲያስፈራራ አስፈራራቸው ወንዴ ስለሆኑ ማለት ነው። ምንም ግን በፍቅርዬ ተምጣብን ፍቅርዬን ልታስፈራራት አትሞክር ማለት ነው። እሷ ሲጀምር የምትፈራ ልጅ አይደለችም። ሲቀጥል ደግሞ ፍቅርዬ ማለት ፈልጋት ማለት ነው። ግን ደግሞ ደስ ያለኝ ነገር ዛሬ ቪዲዮ ጋይስ ፉፉ ከጎኔ እንዲሆን ፈልጋለሁ። ምንም ነገር ቢያጋጥመኝ መጥፎ መሆነ ጥሩ ፉፉ ከጎኔ እንዲሆን ስለምፈልግ ነው የደወልኩለት ምናምን ስትል፣ አቤት የሆነ ውስጤ ደስ አለው። ደግሞ በሌላ ንግራት ስቤ ምናምን ሳይሆን ያው በእህትና በወንድምነታቸውን ሊቀጥሉ ይመስለኛል ገይስ እና እህትና ወንድምነታቸውን እንዲቋረጥ እኔም አልፈልግም እውነት ለመናገር እና እነሱም ሊቀጥሉት ይመስለኛል እንዳየሁት። እንትን በጣም ነው ደስ ያለኝ ከአሁኑ ማለት ነው። ከዛ ደግሞ እንግዲህ እስቴፋኖስ እነዚን ልጆች ይዘው መጥተው፣ እንዲሁም ደግሞ ከትምህርት ቤት ሲሄድ እንዲሁም እሷ እንደተናገረችው ትምህርት ቤት ሲሄድ እንዲሁም ደግሞ በአካባቢ ቤት እስከምትቀይር ድረስ ይህን ምስኪን ትደግበት። ልጅቱ ተዋት እንዴ! አፍቃሪዋ ከመብዛቱ የተነሳ ልጅቱ መቀመጫ ችግር። እና ጸባይ ያለው ሰውና ቆንጆ ሰው እንደዚህ ነው እንግዲህ ተፈቃሪ ሲሆን በቃ ያ የሚያምን እና ልጅቱ ቆይ ትደግበት ማለት ነው። ደግሞ እስቴፋኖስ ጀግና ከሆንክ ፍቅሬን በራስህ በራስህ በወንዳ ወንድነትህ ፍቅሬን የራስህ ማድረግ ስትችል በጋርድ ጠበቃ በምን በምን እንዴ? በብር ነው እንደ የምትገዛው ቀይ አንድ ያኔ ብር አለኝ ብላ ስለምታስብ ብቻ ነገሮችን በብር እነዛን ሰዎች በብር ስለገዛቸው ነገሮችን በብር የምትገዛው በብር የምትቀይር እንዳይመስልህ ማለት ነው እና እንደዛ ከሆነ ሀሳብ ተሳስተሃል ማለት ነው። ሲጀመር አንተ ገና ህፃን፣ አረ ከህፃንነቱም ተሱ የባሰው ህፃኖች እዚህ ቪዲዮ ላይ ይሳተፋሉ። እሱ ደግሞ ነው ምንም የማይችልበትም እንዲያው ፉፉ ምስኪን የዋህ እያልን ፉፉን እንትን ስንል እሱ ደግሞ እንዲያው የባሰበት የባሰበት ምንም አነጋገር አይችል ምን አይችል ምን አይችል ማለት ነው እና ቀሴ ተለማመድ መጀመሪያ ማለት ነው። ቪዲዮ እየሠራ እየሠራ ለብቻ ተለማመድ ተለማመድ ያለ እዛ እነዚህ ደግሞ ጭራሽ ፍቅርየን ካስፈራራት እኛ እንወርድ ብታያለን። ከዛ ጭራሽ የምታወራው ሁላ ጠብቶ ስትንተባተብ ነው እንትን የምትለው ማለት ነው። ድጋሜኛ ከመጣ እና በፍቅርዬ አጠንጣብን ፍቅርዬ ሲጀመር፣ ማለት ነው ጥበቃ የሚያስፈልጋት ልጅ አይደለችም። እሷ ሰው አልገደለች? እሷ ሰውን በፍቅር ነው የምትገዛው። ሰውን ለማዋደድ፣ ሰውን ለማስማማት የምትጥር ልጅ ናት እንጂ ያው አንዳንድ ልብ የሌላቸው ወይም ደሞ አስተሳሰባቸው ዝቅ ያለ ሰው ነው እንጂ የሚጠሏት። የሆነት ፍቅርዬ ምን አደረገች ምን አደረገች እስኪ ምንም ምንም። እንዲሁም ማለት በቃ ጥሩ ነገር ከመስራት ማለት በቃ ሰውን ለማስታረቅ የምታደርገው ጥረት ሰውን አንድ ላይ እንዲሆን በቃ የትንሽ ትልቅ አስተዋይ ሰው አስተዋይ ሰው ናት፣ እውነት ለመናገር እና ምን አድርጋ ለምን? ስለዚህ ማነው ጥላትዋ ብለህ አስበህ ነው ደግሞ ጠበቃ ምናምን እያደረግክላት ማለት ነው። ፉፉ ፉፉና ቡሪካ እኮ ማለት ነው የሷ መከታ ወንድሞቿ ናቸው ማለት ነው። እና ከነሱ እንትን ልትላት አስበህ ከሆነ እነሱ የእሷ መከታ ወንድሞች አላቸው። አይህ በችግር ሰዓት እንኳን የሆነ ነገር ከያጋጠመኝ እንኳን ብላ ፉፉ እንደውላ ይጠራችሁ ማለት ነው። እና ስለዚህ እሷ ጥበቃም ያስፈልጋል። ያድል ማንት ዝም ብለ ገንዘብ አለ ብለ ዝም ብለ ማንንም ትንያል። ፍቅርዬን ጠብቋት ምናምናም ልክን ታያው። ፍቅርዬን ማንም እንዲያስፈራራ ሲጀመር በቃ እሷ ምንድን ምን ተፈጥሮ ነው ብዬ በቃ ትምህርት ስራ ራሱ ውስጥ በቃ እንትኔ ኮንቨርት ይሰማኝ አይደለም። ውስጤ ምንድነው ነው ሰው የሚከታተለኝ ምንድ ነው ያስፈራ ለእውነት እንደዚህ ጠብ እንኳን ባይፈጠር የሆነ ሰው እናንተን ለመጠበቅ ብሎ እንኳን የሆነ ሰው ሲከታተላችሁ ከኋላችሁ አያስፈራም? ገ ፍቅርዬ ልክ ናት። ፍቅርዬን ተዋት፣ ለፉፉና ለቡርኬ ተዋት ማለት ነው። እንተ ስትመስለኝ ስትመስለኝ አፍቃሪም አይደለህም ዝም ብለህ አጨብጫይ አጨብጫቢ ነት ደግሞ በባለፈው እኮ ነው ፉፉ እንቆንጥጥ እንዲ እንቆንጥጥ ጫማ እንዲ ምናምን እያሉት ገና ህፃን ስለሆንክ ምናምን እያሉት ማለት ነው። እና ስለዚህ ገና ስለሆንክ እ ደግሞ ፍቅርዬ አይ ኖ አታፍቅር አንልም፣ አፍቅር ከሆነ ግን በዚህ መልኳ አይደለም። ፍቅርዬን የራስን የምታደርገው የራስን የምታ እሷ እራሱ እኮ እንግርሀለኝ ነገሮችን እ ፉፉም ተነግሯል ነገሮችን በሰላማዊ መንገድ መታ ፍቅርዬን ራስ ለማረም ሞክረህ ቢሆን ኑሮ እኛ ራሱ ባጠገብህ አንደርሰን ብሎ ፉፉ እና ቡድኬ ብሎታል። እና አፍቀራ ከሆነ በዚህ እንደ በዚህ መልኩ ሳይሆን ፍቅርዬ በምትፈልገው አይነት መልኩ ሆነ መቅረብ ነበረብህ። አንተ ግን አበላሸው ሁሉ ነገር። አስቲፋኖስ አልተሳሰኩም። ስሙ ስቲፋኖስ ነው። አጋይ ስቲፋኖስ ይመስለኛል ስሙ። የተሳሳኩ አይመስለኝም ማለት ነው። እና ያማለ ያማለ ዋናው ነገር ፍቅርዬ በቤቷ መንጣቷ ነው ማለት ነው። በቤቷ መንጣቷ ነው። የኛ ተናፋቂ ናፍቃን ነበረ። ከች ከተች አለችልን ዛሬ ማለት ነው። ሳነሳሳት ነበረ ሳነሳሳት ነው መጣችልኝ ማለት ነው። የሆነ ስጠብቃት ማለት ነው። እና የኛ ልዕልት ብቻ ፍቅር አበዛሁባት መሰለኝ ማለት ነው። ማቆላመጥ ስለምወዳት ነው። አትፍረዱብኝ። እና ሌላው ደስ ያለኝ ነገር ፉፉ እና ፍቅርዬ በህትና በወንድምነታቸው አብረው ሊቀጥሉ ነው። አዎ የሙ ይዛኒ ቀጠልን ሲሆን ደግሞ በደም በፈላለቅለቅ ቀይ ቪዲዮ ተላላችኋለሁ ደስ ብሎኛል። በነገራችን ለምትይቱ መተጋገዝ ያለባቸው ልጆች ናቸው። አብረው መስራት ያለባቸው ልጆች ናቸው። ህፃንም ከመሆናቸው የተነሳ ነገሮችን አብረው እንትን ማለት ያለባቸው ልጆች ናቸው። አብረው አደግ ናቸው። ስለዚህ ለዛ ነው በእህትና በወንድም አብረው መቀጠል አለባቸው እምለው ማለት ነው። ሰው አብረው ስለሆነ ይፈቀራ ማለት አይደለም። ሰው አብረው ስለሆነ ይቀበል ማለት አይደለም ማለት ነው። እና ፍቅር ደሞ ልባቸው እንትን ታላላቸው እንትን አይሉም። ስለዚህ ስለዚህ